ላለፉት ከሰላሳ በላይ ዓመታት ከባህር በር ባለቤትነት ርቃ የቆየችው ኢትዮጵያ በባህር በር አልባነት የሚደርስባትን ጉዳት ይበቃል ካለች ሰነባብታለች። የኢትዮጵያን የባህር በር ፍላጎቱን ለማድረግ ደግሞ መንግስት ጥያቄውን ዋነኛ የብሔራዊ ጥቅም ጉዳይ በማድረግ በዓለም ፊት አቅርቦታል። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። በዚህ ጉዳይ በዚህ ጉዳይ አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ ምንደብቅ ይመስለው ካለ ተሳስቷል። በየአመቱ ለወደብ ኪራይ ከአንድ ነጥብ አምስት ቢሊዮን ዶላር በላይ የምታወጣ የገቢና የውጭ ንግዷን በሌሎች ላይ ጥገኛ ሆና የምትከውን ከቀይ ባህር በቅርብ ርቀት ላይ የበይ ተመልካች የሆነች ሀገር የባህር በር ጥያቄዋ ፍትሐዊነቱ ጥያቄ ውስጥ የሚገባ አይደለም። የአንድ ሀገር ጂዲፒ ከ25 እስከ 30 ፐርሰንት የባህር በር ነው። ለምሳሌ ኢትዮጵያ መቶ ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን፣ 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ የአማውንት ይጨምራል። ኢትዮጵያ ወደብ ካጣችበት ጊዜ ጀምሮ ወደ ኋላ እንደዚህ በምናይበት ጊዜ ወደ 30 ቢሊዮን ዩኤስዲ አታለች ማለት ነው። ይሄ ማለት ይሄ ማለት ስንት ሆስፒታሎችን ይገነባ ነበረ? ስንት በየአምስት ዓመቱ የሬኔሳንስ ግድብን የመገንባት አቅም ነው ያጣችው ማለት ነው። ኢትዮጵያ ወደብ አልባ መሆኗ ከ35 እስከ 45 የውጪ የንግድ ትስስሯ ላይ ተጽዕኖ አምጥቶባታል ማለት ነው። ይሄ የባሕር በር ጥያቄ ኢትዮጵያ ያጣችውን በዘመናት ስትጠቀምበት የነበረውን መብቷን እንደገና ተመልሳ ወደ ኢንተርናሽናል አክሰስ ቱ ሲ የምትገባበት አምድ የከፈተ ነው መንግስት የኢትዮጵያን የዓመታት ጥያቄ በዚህ ዘመን በአደባባይ ማንሳቱና የባህር በር ተጠቃሚነትን ለማረጋገጥ የተጓዘባቸው መንገዶች ደግሞ ጥያቄው ዓለም አቀፍ ተቀባይነት እንዲያገኝ ያስችሎታል። ጠቅላይ ሚኒስትሩ የገለጹት የባህር በር መኖር አስፈላጊነትና ለዚህም ነገሮችን ማመቻቸት አስፈላጊ ጥያቄ ነው። እናም ፈረንሳይ ባላት አቅም የምትችለውን ሚና ትወጣለች። በምን አይነት መንገድ ይሁን ለሚለው በንግግር በውይይትና ኃላፊነት በሚሰማው ዓለም አቀፍ ህጎችን ባከበረ መልኩ እንዲሆን በተለይም ጎረቤት ሀገራትን ባከበረ መልኩ የሚሳካበትን መንገድ በማመቻቸት ለኢትዮጵያና ለቀጠናው የሚበጅ እንዲሆን ፈረንሳይ እገዛ ታደርጋለች። ይህን የኢትዮጵያን የባሕር በር ፍላጎት እውን ለማድረግ መንግስት ያሉትን ሰላማዊ አማራጮች በሙሉ እንደሚጠቀም ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። በጦርነት አንፈልግም በሀይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። መቶ ሀያ ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይህን አስታኮ ግን ነገ ውጊያ ይነሳሉ የሚያስቡ ሰዎች አንዋጋም ከማንም ጋር። ዓለም አቀፍ ሕጎች የሚፈቅዱላትን ፍትሃዊ ጥያቄ እያነሳችበት ያለችውን የባሕር በር ተጠቃሚነት ጉዳይ ለማሳካት የተጀመሩ እርምጃዎች ጥያቄው ምላሽ እስኪያገኝ ድረስ የሚቀጥሉ ናቸው።